ምንድን ነው ስል ጠየቁ። ከዚያ አትስከር አልኮል አትጠጣ ይላል። ምእመኑ እሁድ እሁድ ቤተ ክርስቲያን በሄደ ቁጥር ቄሱ ወይን ያጠጣናል። የአሳማ ስጋ አትብሉም ይላል። አሁንም በጣም የሚገርም ነገር ነው። በዓለም ዙሪያ ያሉ ክርስቲያኖች ማለት ይቻላል የአሳማ ስጋ ይበላሉ። ምናልባትም ክርስቲያናዊ ሥራ ቁጭ ብሎ የአሳማ ስጋ መብላት እስኪመስል ድረስ ማለት ነው። በተለይ ለጣሊያኖች እጅግ የተወደደ ምግባቸው ነው። ይህ ከየት የመጣ ነው? አምላክ አንድ ነገር እያዘዘ ተከታዮቹ በተቃራኒ የሚፈጽሙት ለምንድን ነው? ከጭንቅላቴ የማይጠፋው ነገር አይሁዶች አሳማ አይበሉ። ከእኔ ጋር ያደጉ ሙስሊም ጓደኞቼ እንደማይበሉ አውቃለሁ። ሃይማኖታቸውን የማውቀውም ከዚሁ ባህሪያቸው ጋር ነው። መለያቸውም ነበር። እነርሱ አይበሉም። መጽሐፍ ቅዱስ አትብሉ ይላል። ስለዚህ እኔም አልበላም አልኩኝ። አምላክ አትብሎ አለ፣ በቃ አለቀ። እኔም ማቆም አለብኝ። ይህንን ማድረግ ስጀምር ጺሜንም ማሳደግ ስጀምር፣ ፂሜን አላስረዝመውም ነበር፣ ምክንያቱም ይተርቡኝ ነበር። ይህኔ ሃይማኖተኛ የሚባሉት ዘመዶቼ ጭምር ለምንድን ነው ፂሜን የምታሳድገው ለምንድነው የአሳማ ስጋ የማትበላው የማትበለው፣ ለምንድነው አልኮል የማትጠጣው እያሉ ይጠይቁኝ ጀመር። መጽሐፍ ቅዱስ ስለሚያዝ ነው ስል እመልስላቸው ነበር። እነርሱም ያ የብሉይ ኪዳን ትእዛዝ ነው፣ እኛ አዲስ ኪዳን የምንከተለው የምንከተሉ አሉኝ። እኔም እንዴት ነው የተወሰነውን የአምላክ ቃል እየተቀበላችሁ አብዛኛውን የማትቀበሉት ስል ጠየቅኳቸው። ግብረ ሰዶማዊነትን ትቀበላላችሁ አልኳቸው። አንቀበሉም አሉኝ። ይህ ኮ የብሉይ ኪዳን ትእዛዝ ነው። ስለዚህ ምን ትላላችሁ አልኳቸው። የሚሉት ነገር አልነበራቸውም። ምናፍቅ ናችሁ አልኳቸው። ሁላችሁም ምናፍቅ ናችሁ። ለእናንተ ቀላል የሆነውን ነው የምትቀበሉት። ከሙስሊሞች የማረከኝ ባህሪ አንደኛው ይህ ነበር። አልኮል እንኳን ቢጠጡ ሐላል ነው አይሉ፣ ሐራም ነው አላህ ከዚህ ነገር እንዲያርቀኝ እጠይቀዋለሁ ነው የሚሉት። ሁሌም ቢሆን አልሐምዱሊላህ። ይህ አንድ ጥሩ ባህሪያቸው ነው። በሁለት ሺህ ዓመት ላይ ቫቲካንን ጎበኘው። በሮም ውስጥ የሚገኝ የሮማ ካቶሊክ መቀመጫ ነው በቅዱስ ጴጥሮስ ክፍል ውስጥ የሚገኝ አንድ ልዩ በር አለ። ላፓርቲ ሳንታ ቅዱስ በር ብለው ይጠሩታል። እነርሱ እንደሚሉት በዚህ በር ስታልፍ ሁሉም ኃጢአትህ ይማርልሃል። እኔም በዚህ በር ማለፍ ብቻ ኃጢአትን ሁሉ ያስተሰርያል የሚለው ሐሳብ ከየት የመጣ ነው ስል አሰብኩ። ቄሱ፣ ጳጳሱ ያሉት ሳይሆን ይህ በመጽሐፍ ቅዱስ ውስጥ የሚገኝ ሐቅ ነው ብዬ ጠየቅኩኝ። ባለታሪክ እንደሚናገረው እነኚህ ቅዱስ ሰዎች አንዱ ሌላውን ሲቃወም ነበር። እነዚህ ሰዎች እንዴት ነው ከስህተት የጠሩ የሚሆኑት? እነዚህ ሰዎች ናቸው። አምላክ ያዘዘውን ነገር ነው መከተል ያለብን አልኩኝ። ይህ ነው እንግዲህ በክርስቲያኖች መካከል እንግዲህ፣ አደረገኝ ትልቁ ግርምቴ በበሩ ካለፍኩ በኋላ የገጠመኝ ነገር ነበር። በበሩ እንዳለፍኩ መጀመሪያ የተቀበለኝ የአንድ ቅዱስ ሰው አስክሬን ነበር። የሟቹን አስክሬን ካደረቁት በኋላ በወርቅ ለብጠውታል። ሰዎቹ ምንድነው የሚያደርጉት? ወደዚህ አስክሬን ይጸልያሉ። ወደ አስክሬኑ መጸለይ! ይህ የሃይማኖቴ ቅዱስ ቦታ ነው። ነገሩ ሁሉ በጣም አስጠላኝ። እነዚህ ሰዎች ምንድነው የሚያደርጉት? ለሞተ ሰው እንዴት ይጸልያሉ? እዚህ ጋር ደግሞ አንድ ሐውልት አለ። ሰዎች የዚህን ሐውልት እግር ይዳብሳሉ። እግሩን ስታብስ እንዲደርስልህ የምትፈልገውን ነገር ታገኛለህ። አጅብ በሃይማኖቱ ቅዱስ ቦታ እየተፈጸመ ያለ ጣዖት አምልኮ ነው አልኩኝ። ጉዞአችሁን ስትቀጥሉ በቫቲካን ውስጥ የሲስታን ቻፕል የሚባል አንድ ቦታ አለ። ብዙ ስዕሎች አሉበት። የሬኔሰንስ ዘመን ጥበብ ነጸብራቅ ናቸው ይባላል። ወደ ኮርኒሱ ቀና ብላችሁ ስትመለከቱ የአፈጣጠርን ደረጃ የሚተርክ ትልቅ ስዕል ትመለከታላችሁ። በስዕል ውስጥ አምላክና አዳም አለይ ሰላም አብረው ይታያሉ። ስለ አስርቱ ትእዛዛት የማውቅበት ደረጃ ላይ ደርሻለሁ። ሁለተኛው ትእዛዝ የአምላክህን ምስል ስዕል አትሳል ነው። ሆኖም በቫቲካን ውስጥ በሲስትን ቻፕል የአምላክ ስዕል ተስሏል። ምስሉ ደግሞ ሸምገል ያለ ረዥም ሽበት ያለው ነው። ይህንን የምታመልኩት የአምላክህን ስዕል አትሳሉ ይላል። እናንተ ግን ትስላላችሁ። አዑዙ ቢለ። ይህም ጣውት አምልኮ ነው። ይህ ትክክል እንዳልሆነ ውስጥ የድረስ ዘልቆ ተሰማኝ። ምንም እንኳን ይህንን ነው ማመን ያለብህ እየተባልኩ ባድግም ታገልኩት። ከዚያ በኋላ የየትኛውም ሃይማኖት ተከታይ አይደለሁም ስላወጅኩ በአምላክ የማምን ነገር ግን የየትኛውም ቤተ ክርስቲያን ተከታይ አይደለሁም፣ ከክርስቲያኖች እንደተለየው ተሰማኝ። ስለ ሌሎች ሃይማኖቶች ማንበብ ጀመርኩ። የንባቢ ዓላማ የሆነን እውነታ በመፈለግ ሳይሆን ማንበብ ስለምወድ ነበር። አልሐምዱሊላህ ስለ ቡድሂዝም፣ ሂንዱይዝም፣ ሺንቲይዝም፣ ስለ ዞሮስትሪያኒዝም አነብ ነበር። ነገር ግን ስለ ኢስላም አላነበብኩም ነበር አንድ ሙስሊም እስካገኝ ድረስ። እከሌ እከሌ ይባላለሁ፣ ከአንተ ጋር በመተዋወቂ ደስተኛ ነኝ። ሙስሊም መሆን ትፈልጋለህ ሲል ጠየቀኝ። ኢስላምን ምን ያህል እንደሚወድ ተመልከቱ። በእንደዚህ አይነት ሁኔታ ምን ያህላችንን የሰውየውን አርአያ የምንከተለው እኔም ይሁን አልኩ። የዳዕዋ ወንበር ከፈተው፣ እኔም ሁል ጊዜ ስለ ኢስላም መጠየቅ ጀመርኩ። አንድ ጊዜ ተለቅ ያለ መጽሐፍ ሰጠኝ። ውስጡ ምን እንደያዘ ባላውቅም ቁርኣን እንደሆነ አውቅ ያለሁ። ሳላነበው ክፍሌ ውስጥ አስቀምጨው ነበር። የወንድም ያየውና ምንድን ነው ይሄ ቁርኣን መሆን አለበታልና አውጥቶ አቃጠለው። አዑዙ ቢላህ። ሰዎች ለኢስላም ያላቸው ጥላቻ እዚህ ድረስ ነው። ስለ ሃይማኖቱ ምንም የማውቀው ነገር ባይኖርም ይህንን እንዲህ ሰዎች የሚጠሉትን ሃይማኖት አልቀላቀልም አልኩኝ። እንዲህ አይነቱን ሃይማኖት ማን ይቀላቅላል? ቤተሰቦች ጓደኞችህ ጠላት እንዲሆኑብህ በጭንቅላታችሁ። በወቅቱ በነበርኩበት ጊዜ እንደዚያ ጭንቅ ባለኝ ወቅት በጣም ደስተኛ እንዳልነበርኩ ልትገነዘቡ ትችላላችሁ። ይህ በእንዲህ እንዳለ ኮሚኒስት ሀገር ውስጥ ከሚኖር ከአንድ ሙስሊም ሰው ጋር ተዋወቅኩ። መሪዎቹ ኮሚኒስት ስለሆኑ ሃይማኖታዊ ማንነታቸውን ገፍተውባቸዋል። ከማህይምነት በመነጨ ኢየሱስ ክርስቶስን አለይሂ ሰላም ማጉደፍ ጀመረ። የኔ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም፣ ያንተ ደግሞ ኢየሱስ አለይሂ ሰላም ከሚል መነሻ ነበር። በዚህ ተናደድኩና ወደ ቤቴ ሄጄ ስለ ሃይማኖቱ ስህተት ፈልጌ መልሼ በቀለዋለሁ አልኩ። ስለ እስላም ለማወቅ የፈለግኩት ምክንያት ስህተት የመፈለግ መነሻ ነበረው። ሱብሃንአላህ። ስለ እስላም ለማወቅ እንቅስቃሴ ሲጀምር መጀመሪያ ያገኘውት ነገር ሙስሊሞች በኢየሱስ አለይሂ ሰላም ማመናቸው ነበር። ይህ በጣም አስደንጋጭ ነበር። ቆይ ቆይ፣ እኔ እየፈለግኩኝ ያለውት ሙስሊሞች በኢየሱስ ያምናሉ የሚለውን ነው በተቃራኒ ያገኘሁት ያምናሉ የሚለውን ነበር። ስህተት ሊሆን ይችላል። ስለዚህ ለማረጋገጥ ወደ ሙስሊም ጓደኛ የሄድኩ። አሁን በኢየሱስ በሙሴ እኔ በማምንባቸው በሁሉም ነቢያት ያምናሉ እንደሚያምኑ ነገረኝ። ከእርሱ ጋር ለ15 ወይም 17 ዓመት አብሬው ቆይቼ አሁን ነው ስለዚህ ጉዳይ የማውቀው። የበለጠ ለማወቅ ጓጓ። ዋናው ስለ ኢስላም ያወቅኩት ነገር ሙስሊሞች በአንድ አምላክ ያምናሉ። በዚህ ጉዳይ ላይ ምንም ድርድር የላቸውም። ተውሂድ በሚባል ነገር ያምናሉ፣ በዚህም የማይናወጽ አቋም አላቸው። ነቢያት የአምላክ ክፍል ናቸው፣ አምላክ ሰው ሆነ የሚባል ነገር የላቸውም። ሁሉም ሃይማኖት ከእንደዚህ አይነት አስተሳሰብ የጸዳ አይደለም። የአንድ አምላክ አምልኮ ተከታዮች ነን የሚሉት አይሁዶች እንኳን ከዚህ የተለየ አስተሳሰብ ነው ያላቸው። የእያንዳንዱ አይሁድ ነፍስ የአምላክ ነፍስ ነው፣ የአምላክ ነፍስ በእነርሱ ውስጥ ስላለ የተመረጡ ናቸው። ተመልከቱ እነዚህ ሰዎች እሁድ ቤታችሁ ድረስ ጠዋት እየመጡ የመበጥበጥ ፍቃድ ያገኙበት መልእክት አለን ይላሉ። በምንድን ነው እነዚህ ሰዎች የሚያምኑት? ሰዎች አምላክ መሆን ይችላሉ እንዴ? ጎጂ ከሆንክ አምላክ ሆንክ ማለት ነው። ስለዚህ አሁን እያመለከው ያሉት አምላካቸው በአንድ ወቅት ጎጂ ነበር ማለት ነው። የአሁኑ አምላክ ሲያመልከው የነበረው አምላክ እንዲሁ ሰው ነበር። ጤነኛ ጭንቅላት ያለው ሰው እንዴት በዚያ ያምናል? ሁሉም ሃይማኖት ከኢስላም በስተቀር በሆነ ነገሩ ሽርክ አለበት። ይህንን የሚያወቅሁት ገና ከጀምሩ ነበር። አልሐምዱሊላህ ስለ ኢስላም የበለጠ ማንበብ ጀመርኩ። በጣም አነብ አነብ አነብ ጀመር። አንዳንድ ሙስሊም ጓደኞቼ ፈተዋ ሁሉ ይጠይቁኝ ነበር ሙሳ ይሄን ነገር ማድረግ ይፈቀድልኛል አሁን በሰሂህ ቡኻሪ እንዲህ እንዲህ የሚል ነገር አለ እያልኩኝ እመልስላቸው ነበር። ሱብሓናላህ ፍትህ ላይ ለመሆኔ እርግጠኛ መሆን ነበረብኝ፣ ምክንያቱም በኋላ ስህተት ላገኝበት። አሁን ወደ የትኛውም ሃይማኖት ተጣድፎ መግባት አልፈለግኩም። ከትንሽ ጊዜ በኋላ አንድ ሰው አንድ ቪዲዮ ካሴት ሰጠኝ። እንዴት ኢስላምን እንደተቀበለ የሚያሳይ ነበር። ይህንን ስመለከት እርሱ ከሚለው ነገር ጋር እስከ ተስማማው ራሴን ክርስቲያን ብዬ መጥራት አልቻልኩም። የክርስትና እምነት በእጅጉ ተበላሽቷል። ሙስሊም አልነበርኩም፣ ክርስቲያንም አይደለሁም። መሀል ላይ የምዋልል ሰው ነበርሁ። ከዚህ በኋላ የሙስሊሞችን የአምልኮ ስርዓት ተግባር በእኔ አምልኮ ውስጥ ማካተት ጀመርኩ። ስጸልይ ስጁድ አድርጋለሁ። መስገድም እችላለሁ። ሙስሊሞች እንዴት እንደሚሰግዱ ተመልክቻለሁና። የረመዳን ጾም ሲመጣም ጾም ያለሁ። አብዛኞቹ ጓደኞቼ ረመዳንን ትጾማላችሁ ስላቸው፣ አንጾምም ይሉኛል። እኔ ግን ሙስሊም አይደለሁም። ረመዳንን ግን እጾማለሁ። ሱብሃንአላህ። ሁሉም በቃ እኛ ምን ጾማ ኢንሻአላህ አሉ። በዚያ ጾም ወቅት ነበር በፍጡር ሰዓት ወደ ጓደኛ ቤት ሄድኩኝ። ማሻአላህ ሙስሊሞች አሪፍ ምግብ አላቸው። ምግብም የዳዕዋ አንዱ አይነተኛ መሳሪያ ይሆናል። በጣም ብዙ መጽሐፍ ነበረው። አንድ መጽሐፍ አውጥቼ ስለ ቁርአን ታምራት ማንበብ ጀመርኩ። ከመጽሐፉ ጋር እንደ ማስቲሽ ተጣበቅኩ። ማንበቤን ማቆም አልቻልኩ። ስለ እስላም የማውቀው ነገር ሐላልና ሐራምና ስለ ነቢያት ታሪክ ብቻ ነበር። መጽሐፉን ሳነበው ግን ይህ ቁርአን ከአላህ ውጪ ከሌላ ሊሆን እንደማይችል የሚያሳይ ነበር አንብቤ እንደጨረስኩ አልሐምዱሊላህ ከአላህ ውጭ ሊገዙት የሚገባ ጌታ የለም ሙሐመድም የአላህ ምልእክተኛ ናቸው ስል ምስክርነቴን ሰጠው ሱላ ኢስላምን እንዴት እንደተቀበልኩ መሰረታዊ ታሪኩ ይህንን ይመስላል እዚህ ላይ አቆማለሁ አመሰግናለሁ